ማንቸስተር ዩናይትድ አዲሱን ማሊያ ይፋ አድርጓል። በ2526 የውድድር ዓመት የሚጠቀምበትን ማሊያ አይተነዋል፣ ያምራል። ፍላጎቱን መኖር የጀመረው ማትያስ ኩና ለመጀመሪያ ጊዜ በማንቸስተር ዩናይትድ ማሊያ ሆኖ መግለጫ ሰጥቷል። ህልሜን መኖር ጀምር ያለሁ እያለ ነው። አርሰናል ከኋላ ተነስቶ አሁንም ብልጫውን እየወሰደ ነው። የአርሰናል የዝውውር ሂደት እያማረለት ነው። ኬቨን ደብሮይነ የናፖሊ ዝውውሩን ጨርሰዋል። ኔፕልስ ሲደርስም በጣም በርካታ የክለቡ ደጋፊዎች አደባባይ ወጥተው ተቀብለውታል። እነዚህንና ሌሎች ጉዳዮችን እናነሳለን። ሰላም፣ ጤና ይስጥልን። የሸገር ስፖርት ዊዛ አበበ ግደይ የዩትብ ቻናል ቤተሰቦቻችን በያላችሁበት እጅግ በጣም አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዛ አበበ ግደይ የሚለውን የእኛን የዩትብ ቻናል ሰብስክራይብ አድርጉ። የደውል ምልክቱን ተጫኑ፣ ላይክ ማድረግ እንዳትረሱ ሊንኩን ለሌሎች በማጋራትን በተከታዮች ቁጥር እንድንበዛና ይህ ፕሮግራም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። ለእስካሁኑ ድጋፍ እንደ ሁል ጊዜ ሁሉ ከልብ እናመሰግናለን። ኬቪን ደብሮይና ፕሪሚየር ሊጉን ሲያደምቅ ቆይቶ ለረጅም ዓመታት በማንቸስተር ሲቲ ተጫውቶ ከማንቸስተር ሲቲ ጋር የተለያዩ ክብሮችን አግኝቶ በመጨረሻም የዘንድሮ የውድድር ዘመን ሲጠናቀቅ በንባ ከአሰልጣኙ ከደጋፊዎቹና ከቡድን ጓደኞቹ ጋር ከተለያየ በኋላ ሰሞኑን ስንነግራችሁ እንደነበረው ማረፊያውን የጣሊያኑ ሻምፒዮን ናፖሊን አድርጓል። ዛሬ የኬቨን ደብሮይነ ዝውውር ወደ ናፖሊ ተጠናቋል። ታዲያ የናፖሊ ደጋፊዎች በጎዳና ወጥተው እሱ ከመኪና ወርዶ የሚያርፍበት ሆቴል በሚገባበት ጊዜ በብዛት ወጥተው አቀባበል አድርገውለታል። ኬዲቢ ኬዲቢ ኬዲቢ ይላሉ እና የዚህን ተጫዋች ዝውውር የናፖሊ ደጋፊዎች ወደውታል። ባለፉት ሶስት የውድድር ዓመታት ሁለት ጊዜ ስኩዴቶን ያሸነፈው ናፖሊ እንደነ ኬዲቢ አይነት ተጫዋቾችን ወደ ቡድኑ በመቀላቀል ተጨማሪ ውጤት ተጨማሪ ስኬቶችን ለመቀዳጀት ያልማል። ስለዚህ አንቶኒዮ ኮንቴ ይህንን ተጫዋች ማግኘታቸው መሀል ሜዳው ላይ የሚኖራቸውን ጥንካሬ ጨምረዋል። ምናልባትም በጣሊያን ሴሪ ኤ በ2526 የውድድር ዓመት የሚኖራቸውን ተፎካካሪነት ያሳድጋሉ ተብሎ ነው የሚጠበቀው። ሁላችንም እንደምናስታውሰው ለማንቸስተር ሲቲ ሲጫወት ከይቨን ደብሮይነ የፕሪሚየር ሊጉ ድምቀት፣ የፕሪሚየር ሊጉ ምርጥ የመሃል ሜዳ ተጫዋች ነው። እንግዲህ በፕሪሚየር ሊጉ በተለያየ ዘመን በተለያየ ክለብ የተለያዩ በጣም አሪፍ አሪፍ የሚባሉ የመሃል ሜዳ ተጫዋቾች አሉ። ታዲያ እነዚህን መሃል ሜዳ ላይ የነገሱ ለተጫወቱላቸው ክለቦች በመሀል ሜዳ ተጫዋችነታቸው ትልልቅ አገልግሎት የሰጡ ተጫዋቾችን ስንዘረዘር ቸኩልን ከምናነሳቸው ስሞች መካከል አንዱ የሆነው ኬቨን ደብሮይነ ነው ወደ ጣሊያን ሴሪ ኤ ወደ ጣሊያኑ ሻምፒዮን ያቀናው። ይህንን ስለሚያውቁም ይመስለኛል የናፖሊ ደጋፊዎች ደስታቸው ከፍ ያለው። ወደ ሁለተኛው ጉዳይ እንሄድ። ማንቸስተር ዩናይትድ እናነሳለን። ማንቸስተር ዩናይትድ በ2025 26 የውድድር ዓመት የሚጠቀምበትን በተለይ በሜዳ በኦልትራ ፎር ሲጫወት የሚያደርገውን ማሊያ ይፋ አድርጓል። በዚህ ማሊያ ላይ ማንቸስተር ዩናይትድ ብዙ ነገሮችን ለማካተት ጥረት አድርጓል። ሐሳቦች አሉት፣ መልእክቶች አሉት፣ እንዲያነቃቁ ታስበው የተቀመጡ ነገሮችም አሉት። እንግዲህ በቅርብ ከሰማናቸው የማንቸስተር ዩናይትድ ጉዳዮች መካከል አንደኛው የነ ሰር ጂም ራትክሊፍ እቅድ ሁለት ነበር። የመጀመሪያው እቅዳቸው ኦልትራፎርድን እንደገና በደንብ አድርጎ አስተካክሎ አዘምኖ በዛው በኦልትራፎርድ እየተጠቀሙ መቀጠል የሚል ሀሳብ ነበር። ሁለተኛው የለም፣ ኦልትራፎርድን ትተን አዲስ መቶ ሺህ ተመልካቾችን የሚያስተናግድ

እንገንባ የሚል አማራጭ ነበር እና ወደ ሁለተኛው አማራጭ እንደሄዱ ሁላችንም እናስታውሳለን። ስለዚህ ለረጅም ጊዜ ማንቸስተር ዩናይትድ ሲጠቀምበት የነበረው ኦልትራፎርድ በአዲስ መቶ ሺህ ተመልካቾችን በሚያስተናግድ ስቴዲየም ይተካል። ስለዚህ 2025/26ን እንግዲህ ይህንን ኦልትራፎርድን የኦልትራፎርድን ትዝታ በኦልትራፎርድ የተሰራውን ታሪክ ለማክበርና ለመዘከር እንዲረዳ ታስቦ በማልያው ላይ በአብስትራክት ራሱ ኦልትራፎርድ አለ በተለያዩ የኦልትራፎርድ ክፍሎች ላይ ያሉ የማንቸስተር ዩናይትድን ታሪክ ከፍ የሚያደርጉ ነገሮችን በማሊያው ላይ የ25/26 ሆም ኪት ላይ በሜዳቸው ሲጫወቱ የሚጠቀሙት ማሊያ ላይ በአብስትራክት እንዲቀመጥ ተደርጓል። ይሄ አንደኛው ነገር ነው። በነገራችን ላይ ቪኔክ ይሆናል። ቪኔክ ማለት ሰርክል አይደለም፣ አንገቱ በቪ ቅርጽ ይሆናል። ከዛ በኋላ እንደዚህ ረጅም ኮሌታ ምናምን የለውም። ጥቁርና ነጭ ቅልቅል ነው። ጥቁርና ነጭ ቅልቅል ነው ማለት አጠቃላይ ዋና መደቡ ጥቁር ይሆንና አንገቱ ላይ ያለው የቪኔኩ ከዛ በኋላ በቀጭን የነጭ መስመር አለው። ከጀርባ ላይ የማንቸስተር ዩናይትድ እንግዲህ ሞቶ ነው የሚባለው ብዙዎቻችን የ የምናነሳው ቲያትር ኦፍ ድሪምስ የሚለው ተጽፏል። የማንቸስተር ዩናይትድን ማሊያ ዘንድሮ የምትገዙ የማንቸስተር ዩናይትድ ደጋፊዎች ጀርባው ላይ ቲያትር ኦፍ ድሪምስ የሚለው ማንቸስተር ዩናይትድ የሚታወቅበት የስፍራቸው ኒክ ኔም ማሊያው ላይ እንዲካተት ተደርጓል። እንግዲህ ብዙዎቹ የሚሉት በ199698 የውድድር ዓመት 96 ጀምሮ በ9697798 የውድድር ዓመት ድረስ ማንቸስተር ዩናይትድ ይጠቀመው ከነበረው ማሊያ ጋራ እንዲቀራረብ ተደርጓል። ያኔ 9697798 የውድድር ዓመት ላይ ማንቸስተር ዩናይትድ የሊግ ዋንጫዎችን የማሸነፍ እድል ላይ አልነበረም የነበረው። ነገር ግን ኮሚኒቲ ሽልድን አሸንፈዋል። ከዛ በኋላ በአርሰናል በአንድ ነጥብ ተበልጦ ሁለተኛ ወጥቷል በሊጉ። ይህንን በአርሰናል ተበልጦ ሁለተኛ የወጣበትን የውድድር ዓመት እንደጨረሱ ግን አሰልጣኝ ሰር አሌክስ ፈርጉሰን በጣም ጥሩ ጥሩ የሚባሉ ተጫዋቾችን ወደ ቡድናቸው ቀላቀሉ የማንቸስተር ዩናይትድ እንዲሆኑ አደረጓቸው። ከነዚህ ተጫዋቾች መካከል እንግዲህ ብዙዎቻችን በኋላ ለማንቸስተር ዩናይትድ ክብር መገኘት ትልቅ አስተዋጽኦ አድርገዋል የሚባሉት እነ ያፕስታም እነ ጆን ኦ ሼ፣ እንደዚሁም ደግሞ እነ ዲዋይት ዮርክ አይነት ተጫዋቾች በክረምት የተጫዋቾች ዝውውር መስኮት ያኔ በወቅቱ የማንቸስተር ዩናይትድ ተጫዋች ሆኑ። ከዛ 98/99 የውድድር ዓመት መጣ። በ98/99 የውድድር ዓመት ማንቸስተር ዩናይትድ ፕሪሚየር ሊጉን ኤፍ ኤ ካፑንና የአውሮፓ ቻምፒዮንስ ሊግን ዋንጫ አሸነፈ። የማንቸስተር ዩናይትድ የታላቅነት ዘመን መገለጫ ይደረጋል። ይሄ የ199899 የውድድር ዓመት ስለዚህ ምናልባት ማንቸስተር ዩናይትድ ሊነግረን ሊያስተላልፈው ያሰበው መልእክት በ9697 9798 የውድድር ዓመት ላይ የነበረውን ማሸነፍ ማቃት ወደ 9899 ሲመጣ አካክሶታል። ፕሪሚየር ሊጉንም ኤፍኤ ካፑንም ቻምፒዮንስ ሊጉንም አሸንፏል። ስለዚህ የዘንድሮ የውድድር ዓመት ላይ የነበረ ማቃት አምና የነበረ ማቃት ወደ ድል እንዲቀየር ተስፋ በማድረግ ይሆን። አሁን ማንቸስተር ዩናይትድ በለውጥ ሂደት ላይ ነኝ ያለሁት ይላል። ማንቸስተር ዩናይትድን እንዲያሻሽሉ አዳዲስ ተጫዋቾች ወደ ቡድኑ እንዲመጡ እየተደረገ ነው ያለው። ማቲያስ ኩና ማንቸስተር ዩናይትድን ተቀላቅሏል። በይፋም የማንቸስተር ዩናይትድ ተጫዋች ሆኖ መግለጫ ሰጥቷል። እነ ኤምቤሞ ማንቸስተር ዩናይትድን ይቀላቀላሉ ተብሎ ነው የሚጠበቀው። ሌሎች ወደ ኦልትራፎርድ የሚጓዙ ተጫዋቾች ይኖራሉ። እነዚህ ተጫዋቾችን በማንቸስተር ዩናይትድ የለውጥ ሂደት ላይ ትልቅ አስተዋጽኦ ይኖራቸዋል ተብሎ እየተጠበቀ ነው የሚገኘው። ስለዚህ እነዚህ እነዚህ ነገሮች ለማመላከት ይሆናል ነው የተባለው። ታዲያ የማንቸስተር ዩናይትድን ማልያ በዚህ የውድድር ዓመት የሚገዙ ደጋፊዎች ኦሪጂናሉን ራሱ የማንቸስተር ዩናይትድ ተጫዋቾች የሚጠቀሙበትን ለመግዛት አንድ መቶ ሰባ ፓውንድ ማውጣት ይጠበቅባቸዋል። መቶ ሰባ ፓውንድ በጣም ብዙ ነው። ነገር ግን ደግሞ መቶ ሰባ ፓውንድ ሲወጣ የሚሰጧቸው ማሊያው ብቻ ሳይሆን ቁምጣው የሚሰጣቸዋል፣ ካሶቴኒም ይኖራል። ይህንን ማሊያ የሚገዙት ደግሞ ልጆች ከሆነ ለታዳጊዎች ተብሎ የወጣው ዋጋ ይቀንሳል። ስልሳ ፓውንድ ለማልያው ብቻ እንደዚሁም ደግሞ ቁምጣውን እና ደግሞ ካሶቴኒውን የሚጨምር ከሆነ ሰማንያ ፓውንድ ይሆናል ይላል የማንቸስተር ዩናይትድ የዋጋ ዝርዝር። ይሄ ማንቸስተር ዩናይትድ ስቶር ሄደው ለሚገዙ እንደዚሁም ከአዲዳስ ስቶር ሄደው ለሚገዙ ሰዎች የወጣ ዋጋ ነው። ነገር ግን ከዛ ውጪ በቃ ይሄ በስቴዲየም ቨርዥን ማለት ተመልካች ለሆኑ ሰዎች ተመልካች ውስጥ የማንቸስተር ዩናይትድ ደጋፊ ነኝ ብለው ወደ ስቴዲየም ሲገቡ ለመመሳሰል ያህል የሚለብሱትን የሚገዙ ከሆነ አሁን የነገርናችሁ ዋጋ የማንቸስተር ዩናይትድ ተጫዋቾች የሚለብሱትን ራሱን ኦሪጂናሉን ማልያ የሚገዙ ከሆነ ነው። ግን ትልቅ ሆነው ስቴዲየም ስገባ ከተጫዋቾቹ ጋር የሚመሳሰል ማሊያ ልልበስ ከተባለ የስቴዲየም ቨርዥን ይሉታል። እሱን 115 ፓውንድ የሚያወጣ መሆኑ በማንቸስተር ዩናይትድ በኩል ተገልጿል። የእውነት ለመናገር ማሊያው ትርጉም አለው። ማንቸስተር ዩናይትድ ያስተዋወቀው አዲሱ ሆም ኪትም የእውነት ለመናገር ያምራል። እናም ሸገር ስፖርት ከዚህ በፊት እንደሚያደርገው ኦሪጂናሉን ማሊያ ለእናንተ ለመስጠት ከወዲሁ ጥረት ያደርጋል። የማንቸስተር ዩናይትድን ብቻ ሳይሆን የሌሎች የምትወዷቸው የምትደግፏቸውን ክለቦች ማሊያ ለመስጠት ከወዲሁ ትዕዛዝ አስተላልፈናል። የተላለፈው ትዕዛዝ ተሳክቶ ማሊያዎቹ እጃችን ሲገባ የምናስተዋውቅና ለሚገባችሁ አድማጮቻችን ቤተሰቦቻችን የምንሰጣችሁ ይሆናል። እንግዲህ ማንቸስተር ዩናይትድ ከአዲዳስ ጋር ያለው ስምምነት 2023 ሐምሌ ላይ የተፈረመ የአስር ዓመት ስምምነት ነው ያላቸው። እንግዲህ 2023 ላይ ከተፈረመ ይሄ በጣም ብዙ ገና የሚቀረው ኮንትራት ነው ማለት ነው። ዘጠኝ መቶ ሚሊየን ፓውንድ ነው ማንቸስተር ዩናይትድ ከአዲዳስ የሚቀበለው። ዘንድሮ ግን ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ ላይ ስለማይሳተፍ በማንቸስተር ዩናይትድ እና በአዲዳስ መካከል 23 ላይ የታደሰው የውል ስምምነት እንደሚለው በቻምፒዮንስ ሊግ ላይ የማይሳተፉ ከሆነ በየአመቱ የሚከፈላቸው ዘጠና ሚሊዮን ፓውንድ ይቀርና 10 ሚሊዮን ፓውንድ ተቀንሶ ሰማንያ ይሰጣቸዋል ነው። ስለዚህ ማንቸስተር ዩናይትድ ከአዲዳ ዘንድሮ የሚቀበለው የገንዘብ መጠን ሰማንያ ሚሊዮን ፓውንድ ይሆናል። 10 ሚሊዮን ፓውንዱ የሚቀነሰው በአውሮፓ ቻምፒዮንስ ሊግ ላይ ቡድኑ ስለማይሳተፍ ነው። ሌላ ኮንዲሽንም አለ በዩናይትድና በአዲዳ ስምምነት ላይ ይሄ ኮንዲሽን ምንድን ማንቸስተር ዩናይትድ ወንድ ቡድኑ ወይም የማንቸስተር ዩናይትድ የሴቶች ቡድን የትኛውንም አይነት ውድድር የሚያሸንፉ ከሆነ አዴዳስ ለማንቸስተር ዩናይትድ አራት ነጥብ አራት ሚሊየን ፓውንድ ቦነስ ይሰጣል። ተጨማሪ ክፍያ ይከፍላል፣ ይላል። አሁን ዘንድሮ ግን የሆነው ማንቸስተር ዩናይትድ ከአውሮፓ የክለቦች ውድድር ውጪ ስለሆነ የማንቸስተር ዩናይትድ ክፍያ ከአዲዳስ በ10 ሚሊዮን ፓውንድ አንሶ ማንቸስተር ዩናይትድ የሚቀበለው ሰማንያ ሚሊዮን ፓውንድ ይሆናል ማለት ነው። ስለዚህ ማንቸስተር ዩናይትድ ያስተዋወቀውን አዲሱን ማልያ በቅርቡ እጃችን ይገባል ወደ እናንተ የምናደርሰው ይሆናል። ሌላው ማንቸስተር ዩናይትድን የተመለከተው ጉዳይ ፍላጎቱን መኖር የጀም የጀመረው ማቲያስ ኩና የማንቸስተር ዩናይትድን ማሊያ ለብሶ አንዴ ማሊያ ለብሶ አንድ ጊዜ ደግሞ ከነቱታው ለብሶት በአማረ ሁኔታ ጋዜጣዊ መግለጫ ሰጥቷል። በዚህ መግለጫ ላይ ማቲያስ ኩና ያነሳውን ሀሳብ ስንመለከት በጣም ደስተኛ እንደሆነ፣ ህልሙን መኖር እንደጀመረ፣ ይሄ ቀን ለሱ የተለየ እንደሆነ ነው ማቲያስ ኩና እየተናገረ የሚገኘው። እንግዲህ ማቲያስ ኩና ከልጅነቴ ጀምሮ አያቴ ቤት ሆኜ በቴሌቪዥን የእንግሊዝ ፕሪሚየር ሊግን ውድድር አይነበረ ነው የሚለው እሱ እና ያኔ የእንግሊዝን የእግር ኳስ ውድድር ስመለከት በቃ ነገሮቹ በሙሉ የሚስቡኝ የማንቸስተር ዩናይትድ ነበር። እና ያኔ ልጅ እያለሁ አያቴ ቤት በቴሌቪዥን ሳያቸው ጨምሮ ማንቸስተር ዩናይትዶችን ወዳቸው ነበር። የማንቸስተር ዩናይትድ ደጋፊ ነኝ። እናም አንድ ቀን ይሄንን ቀዩን የማንቸስተር ዩናይትድን ማሊያ ለመልበስ ማንቸስተር ዩናይትድን ለመወከል የማንቸስተር ዩናይትድ ተብዬ ለመጠ ጠራት እጓጓ ነበረ አልም ነበረ የሚል አስተያየት ነው ሰጥተዋል። እና ያንን ህልሜ የምኖርበት ቀን ደረሰ። አሁን እኔ የማንቸስተር ዩናይትድ ተጫዋች ነኝ። እውነት ነገሬን ካላችሁ አልደርስ ያለኝ ፕሪሲዝኑ ነዋል። ፕሪሲዝኑ ደርሶ አዳዲሶቹን የቡድን ጓደኞቼን አግኝቼ ማንቸስተር ዩናይትድን በሚቀጥለው የውድድር ዓመት ለማሻሻል በሚደረገው ጥረት ለፍቼ ሰርቼ ማንቸስተር ዩናይትድ ወደ ነበረበት ኃያልነት እንዲመለስ የድርሻዬን ለማድረግ እቸኩላለሁ። ውስጤ ይጣደፋል። የማንቸስተር ዩናይትድን ማልያ ለብሶ ሜዳ መግባት ይናፍቀኛል። ያቀነዋል ደርስ ያለኝ እያለ ይናገራል። ይህንን ጉዳይ በተመለከተ የማንቸስተር ዩናይትድ እንግዲህ ፉትቦል ዳይሬክተር የተናገሩት ነገር አለ። እንግዲህ በዚህ ክረምት የተጫዋቾች የዝውውር መስኮት ሲከፈት ቅድሚያ ሰጥተን እንሰራቸዋለን ካልናቸው ጉዳዮች መካከል አንደኛው ማቲያስ ኩናን የማንቸስተር ዩናይትድ ተጫዋች ማድረግ ነበር። ተሳክቶልናል። በጣም ደስ ብሎናል። ይህ ልጅ በዎልቨርሃምፕተን እንደ ደረስ በነበረበት ጊዜ የሰጥ የነበረውን አገልግሎት አይተናል። ስለዚህ ለማንቸስተር ዩናይትድ ትልቅ ነገር ሊያደርግ እንደሚችል እናምናለን እናምንም ነበር ብለዋል። ከዛ በተጨማሪ ግን በስፔን ይጫወት በነበረበት ጊዜ፣ ከዛም በጀርመን በነበረባቸው ጊዜያቶች በሙሉ የልጁን አቅም ምን እንደነበረ፣ ምን ላይ ጥንካሬ እንዳለው ከግምቱ ስናስገባ በቃ በትክክል ለማንቸስተር ዩናይትድ የሚስማማ ተጫዋች ሆኖ አግኝተነዋል። ለዛ ነው ቅድሚያ ሰጥተን የተለየ ትኩረት አድርገን የማቲያስ ኩናን ዝውውር ወደ ማንቸስተር ዩናይትድ ያጠናቀቅ ነው። በዚህም እጅግ በጣም ደስተኞች ነን የሚል አስተያየትን ሰጥተዋል። ስለዚህ በሁለቱም በኩል ደስተኝነት እንዳለ ነው እየተነገረ ያለው። ማንቸስተር ዩናይትድ የሚያደርገውን የመጀመሪያ ጨዋታ እዛ ጨዋታ ላይ የማንቸስተር ዩናይትድን ማሊያ ለብሶ ለመታየት ግን በቃ አልደርስ እንዳለው ነው። ማቲስ ኩና እየተናገረ ያለው በነገራችን ላይ ቀደም ሲል የነገርናችሁን ማሊያ ለብሶ ማንቸስተር ዩናይትድ የመጀመሪያ ጨዋታውን የሚያደርገው በሐምሌ ወር ውስጥ ነው የሚሆነው። የመጀመሪያውን ጨዋታ በአዲሱ ማሊያ ከማድረጉ በፊት ማሊያው እንዲደርሳችሁ ለማድረግ በድጋሚ ጥረት እናደርጋለን። አርሰናልን በተመለከተ እንግዲህ ትናንትና ስንነግራችሁ እንደነበረው የማርቲን ዙቢሜንዴን ዝውውር እየሰራበት እያለ አርሰናል ከሪያል ማድሪድ ፈተና ገጥሞት ነበረ። ይህንን ፈተና አርሰናል ሪያል ሶሴዳድን በድጋሚ በማነጋገር አራት ሚሊዮን ፓውንድ በመጨመር አከፋፈል ሂደቱ ላይም በመስማማት ማርቲን ዙቢመንዲማ የኔ ነው የሚሆነው ብሎ ይሄንን አረጋግጧል። ይሄንን ዝውውር ጨርሷል። ከዚህ በኋላ የሚቀለበስ ነገር እንደሌለ አርሰናልም እየነገረን ነው። ከሪያል ሶሴዳድ አካባቢ የሚሰሙት መረጃዎችም ያንን እያረጋገጡ ነው። በጣም በቅርቡ ተጫዋቹ የሕክምና ምርመራ ያደርጋል። የማርካና የአስ ሪፖርትም የሚያበስር ነው ለአርሰናል ደጋፊዎች። ስለዚህ አርሰናል ሁለተኛ ጠንካራ ፉክክር ይደረግበታል የተባለ የአንድን ተጫዋች ዝውውር ላይም እንደገና ብልጫ ወሰደ ተባለ። ዛሬ ከሰዓት በኋላ ይሄ ብልጫ የተወሰደበት ዝውውር እንግዲህ የጎኮሬሽ ዝውውር ነው። ጎኮሬሽ ከስፖርቲንግ ሊዝበን ጋር መለያየት ይፈልጋል። አሁን ደግሞ በጣም ነው መለያየት የሚፈልገው፣ ምክንያቱም ተከድቻለሁ የሚል ስሜት እንዳለው ቀደም ሲል ስንነግራችሁ ነበረ። ታዲያ በጎኮሬሽና በስፖርቲንግ ሊዝበን መካከል የተፈጠረውን ክፍተት፣ የተከድቻለሁና የለም አልከዳውህም የሚለውን እሰጥ አገባ አርሰናል በቅርበት ከሚከታተሉ ክለቦች መካከል አንደኛው ነበር። ነገር ግን አርሰናል ከቤንጃሚን ሼሽኮ ትኩረት ፊቱን ወደ ጎኮሬሽ ከማዞሩ በፊት ማንቸስተር ዩናይትድ እና ዩቬንቱስ እዛ አካባቢ መሰብሰብ ያለበትን መረጃ መጣራት ያለበትን ጉዳይ በሙሉ እያጣሩ ጎኮሬሽን ለማግኘት የተሻለ ዕድል የነበራቸው ክለቦች መስለው ነበረ። አርሰናል ፊቱን አዞረና ወደ ጎኮሬሽ ጉዳይ ገባ። ሰተት ብሎ ከገባ በኋላ ያደረጋቸው ነገሮች ከማንቸስተር ዩናይትድና ከዩቬንቱስ በላይ ብልጫውን እንዲወስድ አደረገው። ወዲያው ምንም ጊዜ ሳይፈጅ ነው አርሰናል ከተጫዋቹ ወኪሎች ጋር መነጋገር የጀመረው። እኔ እንዲያረጋለው፣ እኔ እንዲያረጋለው፣ እኔ እንዲያረጋለው ከእናንተ ደግሞ ይህንን፣ ይህንን፣ ይህንን እፈልጋለሁ አለ። ይህንን አይነት የሀሳብ ልውውጥ ከጎኮሬሽ ተወካዮች ጋራ ለንደን ላይ ካደረገ በኋላ ነው አብዛኛዎቹ ሚዲያዎች ማንቸስተር ዩናይትድ እና ዩቬንቱስ በጎኮሬሽ ዝውውር ዙሪያ ወይም ይህን ተጫዋች ለማስፈረም በሚያደርጉት ጥረት በአርሰናል ተበልጠው ወደኋላ ቀሩ የተባለው። እንደውም አንዳንድ ዘገቦች ምን ይላሉ፣ ዩቬንቱስ ሙሉ በሙሉ ከጎኮሬሽ ዝውውር ላይ ወጥቷል። በቃ ተስፋ ቆርጠዋል። ምክንያቱም ይሄ ተጫዋች ከአርሰናልና ከማንቸስተር ዩናይትድ እጅ እንደማያልፍ ከሁለቱ አንዳቸው ተጫዋቹን እንደሚወስዱት አረጋግጠዋል። ስለዚህ አርሰናል ምን ስላደረገ ምን ሐሳብ ስላቀረበ ማንቸስተር ዩናይትድንና ዩቬንቱስን ከኋላ በልጦ የጎኮሬሽ አስፈራሚ የመሆን እድሉ ሰፋ? በምን ምክንያት በምን ሰበብ አርሰናል ከኋላ ተነስቶ ከማንቸስተር ዩናይትድና ከዩቬንቱስ ላይ ብልጫውን ወሰደ? የዝውውር ሂደቱ ለምን ሰመረ? ለአርሰናል ስንል እንግዲህ የተለያዩ ምክንያቶች ሊነሱ ይችላሉ። አንድ የሚባለው ምክንያት ጎኮሬሽ ወደ ፕሪምየር ሊግ ክለቦች መሄድን የበለጠ ምርጫው ያደርጋል። ይሄ ማንቸስተር ዩናይትድ ባይሆንም ዩቬንቱስን ተስፋ ለማስቆረጥ ትልቅ መነሻ ነው የሚሆን። ምክንያቱም ሁለት የፕሪምየር ሊግ ክለቦች አሉ፣ ዩቬንቱስ የጣሊያን ክለብ ነው። የልጁ ፍላጎት ወደ ፕሪምየር ሊግ ሄዶ መጫወት ከሆነ ከአርሰናልና ከማንቸስተር ዩናይትድ መካከል ነው የሚያወዳድረው ማለት ነው። ሁለተኛው ጎኮሬሽ ማንቸስተር ዩናይትድን ብቀላቀል አይከፋኝም ወደ ማንቸስተር ዩናይትድ ለሚደረግ ዝውውር ዝግጁ ነኝ አለ እንጂ የአውሮፓ ቻምፒዮንስ ሊግን የሚሰጥ በፕሪምየር ሊግ የሚገኝ ክለብ ለስፖርቲንግ ሊዝበን ጥያቄ የሚስማማ ኦፈር ማቅረብ እስከቻለ ድረስ ምርጫውን አያስተካከልም ማለት አይደለም። አሁን አርሰናል መስጠት የሚችለው ማንቸስተር ዩናይትድ ለመስጠት የሚቸገረው ነገር አለ። ይህም የቻምፒዮንስ ሊግ ውድድር ነው። ማሰብ አለብን። ይሄ ልጅ 27 ዓመቱ ነው። 27 ዓመቱ ላይ ከአርሰናል ጋር የሚገባው የውል ስምምነት፣ አርሰናል ዝውውሩን ተሳክቶለት የሚጨርስ ከሆነ ከአራት እስከ አምስት ዓመት ኮንትራት ያስፈርመዋል። በእነዚህ አራትና አምስት ዓመታቱ ውስጥ ጎኮሬሽ ዕድሜው ቢያንስ 31 ወይም ደግሞ 32 ሊደርስ ይችላል። ከዛ በኋላ ትልቅ ኮንትራት የማግኘት እድል የለውም። ስለዚህ ትልቁን ኮንትራት ሊያገኝ በሚችልበት በዚህ ዕድሜው ላይ የአውሮፓ ቻምፒዮንስ ሊግ ተሳታፊነትን የሚያረጋግጥ ስምምነትን ካገኘ ያንን የበለጠ ይመርጣል፣ ወደዛ ክለብ የበለጠ ያዘነብላል። ይሄ አርሰናልን ረድቶታል፣ ይሄ ማንቸስተር ዩናይትድን ጎድቶታል። ሶስተኛው ምክንያት ማንቸስተር ዩናይትድን በተመለከተ ከዚህ በፊት ስንናገር የነበረውን ነገር ማስታወስ ነው። ማንቸስተር ዩናይትድ በዘንድሮ የክረምት የተጫዋቾች የዝውውር መስኮት ተጫዋቾችን ያስፈርማል፣ ነገር ግን ከገንዘብ አወጣት ጋር በተያዘ ልዩ ጥንቃቄን ያደርጋል ነው ልዩ ጥንቃቄን የሚያደርግበት ምክንያት ሁላችንም ይገባናል። ፒኤስአር የሚባል ህግ አለ። የፕሮፊትን ሰስተናቢሊቲ ሩል ይህንን ለመጣስ ጫፍ ላይ ስለሆነ ያለው ካልተጠነቀቀ በስተቀር ችግር ውስጥ ስለሚገባ የሚፈልጋቸውን ተጫዋቾች ይገባል በሚለው የተመጠነ ገንዘብ ብቻ የራሱ ለማድረግ የተለያዩ ዘዴዎችን ነው የሚጠቀመው። አርሰናል እንዲህ ያለ የፒኤስአር ወይም የፋይናንሻል ፌር ፕሌ የሚባል ጣጣ የለበትም። ይሄ ደግሞ አርሰናልን ያግዘዋል። ብቻ በአርሰናል ተንደርድዶ ወደ ጎኮሬሽ ዝውውር መግባት አርሰናል እየቀናው እነ ማንቸስተር ዩናይትድ ደግሞ ለማፈግፈግ እየተገደዱ ነው ይላል። ዛሬ ከሰዓት በኋላ የወጡት መረጃዎች የሚያሳዩት እሱ ነው። ለዛ ነው አርሰናል ከኋላ ተነስቶ ብልጫውን ወስዷል። የዝውውር ሂደቱ እየሰመረለት ነው የምንለው። አሁን ልብ ማለት ያለብን የከ ፓሪዛ አባላጋን ዝውውር ለመጨረስ ጫፍ ደርሷል። ዙቢመንዲ ዞሮ ዞሮ የአርሰናል ተጫዋች ይሆናል። አሁን ጎኮሬሽን ለማግኘት ብልጫውን እየወሰደ ነው ያለው። የቤንጃሚን ሸሽኮ ዝውውር ላይ የከፋ ነገር አልተሰማም። ስለዚህ አርሰናል ትንሽ ትንሽ የሚያስቸግር የሚመስለኝ ጉዳዩ የግራ መስመር ላይ የሚጫወቱ ይሄ ሌፍት ዊንገር ተጫዋቾች ላይ ያሉት አማራጮች እየጠበቡ እየጠበቡ እየጠበቡበት መጥተዋል። ምክንያቱም ኒኮ ዊሊያምስ ወደ ባየር ሚኒክ አዘን ብሏል። ቀደም ሲል ስንነግራችሁ እንደነበረው ሊሮይ ሳኔ አለ፣ ሊሮይ ሳኔ ጋላ ተሰራይን ተቀላቅሏል። አሁን እንደ የክሪስታል ፓላስን ጉሄ ይላል እና ሌሎች ተጫዋቾችን እዛ ቦታ ላይ እያሰበ ነው የሚገኘው። ስለዚህ በሌሎቹ ቦታዎች ላይ እንደ ሌፍት ዊንገሩ ብልጫ ሳይወሰድበት አሁን የሚያደርገውን የሆነ አግሬሲቭ የሆነ አካሄድ ከተከተለና እነዚህንም ጀምሮ የማይተው ከሆነ ይሄ ክረምት የተጫዋቾች የዝውውር መስኮት ለአርሰናል የተሳካና ያማረ ሊሆን ይችላል ነው። በነገራችን ላይ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል የ2025 26 የውድድር ዓመትን የፕሪምየር ሊጉን ዋንጫ ለማንሳት አርሰናልና ሊቨርፑል ከማንቸስተር ሲቲና ከቼልሲ ይልቅ የተሻለ እድል አላቸው ብለዋል። ይሄንን ያሉበት ዋነኛው ምክንያት ቸልሲና ማንቸስተር ሲቲ በዓለም የክለቦች ውድድር ላይ ስለሚሳተፉ ቢያንስ ሶስት ጨዋታ ቢበዛ ደግሞ ሰባት ጨዋታዎችን በዓለም የክለቦች ዋንጫ ላይ ስለሚያደርጉ እዚህ የዓለም ዋንጫ ላይ የሚያደርጉት ተሳትፎ በፕሪሚየር ሊጉ ላይ ተጽዕኖ ስለሚኖረው አርሰናልና ሊቨርፑል የፕሪሚየር ሊጉን ሻምፒዮን የመሆን እድላቸው ከሲቲና ከቸልሲ ይልቅ የበዛ ነው ሲሉም ተደምጠዋል። የሚሆነውን አብረን እናያለን። ከሰዓት በኋላ እስከዚህ ሰዓት ድረስ የተሰሙት ዋና ዋና የዝውውር ጉዳዮች ግን እስካሁን ስናነሳቸው የቆዩ ናቸው። ደግሞ አዲስ ነገር ሰምተን ዝም አንልም፣ ተመልሰን መጥተን እናገኛችኋለን እንጂ አብራችሁን ስለነበራችሁ ከልብ እናመሰግናለን። ላይክ አድርጉት፣ ሰብስክራይብ አድርጉ፣ ሊንኩን ለሌሎች አጋሩና እንብዛ ለድጋፋችሁ ምስጋናችን ከልብ ነው። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር 2010